ብቻ ያማል፣ ሁሉ ነገር ያማል። አንተ ነው የገደልካል። አንተና እህት ናቸው የገደላቸዋል። ቶርቡራ አልሞተችም፣ ይች በጭራሽ አልሞተችም ቶርቡራ። ሰላም የተወደዳችሁ የኢትዮ ቤተሰቦች፣ በአርቲስት አንዱ ዓለም ጎሳ ባለቤት ህይወተንበት ዙሪያ የተሰሙ አዳዲስ መረጃዎች አሉ። አብራችሁን ቆዩ። ከሰሞኑ በአርቲስት አንዱ ዓለም ባለቤት ቀነኒ አዱኛ ሞት ምክንያት ብዙዎችን ያሳዘነና ብዙዎች ደግሞ በሶሻል ሚዲያ የራሳቸውን ሀሳብ ያስተላለፉበት ጉዳይ መሆኑ የሚታወስ ነገር ነው። የመሞቷ መንስኤ ራሷን ማጥፋቷ እንደሆነ የተነገረ ሲሆን በሚዲያ ላይ ለጊዜውም ቢሆን ተቀባይነት አግኝቶ የነበረ ነገር ቢሆንም አሁን ላይ ግን ጉዳዩ የራስን ማጥፋት ሳይሆን የግድያ ሙከራ ሊሆን እንደሚችል የሚያሳዩ አስደንጋጭ መረጃዎች እየወጡ ይገኛሉ። ምን ምን ናቸው? በዚህ ቪዲዮ መጨረሻ ያገኙታል። ቀነኒ አዱኛ ከሞተች በኋላ አንድ አስደንጋጭ ፎቶ በሶሻል ሚዲያ የተለቀቀ ሲሆን ፎቶው የአርቲስት አንዱ ዓለም ባለቤት የሆነችው ሟች ቀነኒ አዱኛ ፊቷ ምክንያቱ ባልታወቀ ሁኔታ ፈልዞና ዓይኗ አካባቢ አብጦ የሚያሳይ ምስል ነበር። የዚህ ፎቶ መታየት በሕዝቡ ዘንድ ምናልባትም ቀነኒ አዱኛ ከባለቤቷ አርቲስት አንዱ ዓለም ጎሳ ጋር ለመግባባት ውስጥ እንደነበረች እና በትዳራቸው ውስጥ ያለመስማማት ተፈጥሮ እንደነበረ የሚያሳይ ማስረጃ ሊሆን እንደሚችል፣ በዚህ ያለመግባባት ሳቢያ ጉዳዩ ተፋፍሞ ወደ ግድያ ወንጀል አምርቶ የቀነኒ አዱኛን ህይወት ነጥቋል የሚል ሀሳብን የሚያጠረ ሲሆን አስደንጋጭ መረጃም ሆኖ ተገኝቷል። አንተ የገደልካት አንተና እህትናችሁ የገደላችኋት፣ ጦር ውራ አልሞተችም፣ ይችልች በጭራሽ አልሞተችም። እራሳቸው ገለው፣ ወንድምናት ገለዋት። ከዛ በኋላ ነው የወረወራት። ገለው ስትወድቅ ድምፅ እንዳታሰማ አድርገው። ማናችንም የምንሆን ከምንም ፎቅ ላይ እንውደቅ፣ ሲቃ እናሰማለን፣ ድምፅ እናሰማለን፣ ውዑታ እናሰማለን። ማናችን አዎ ጠዋት ያልኩትማ በደንብ ነው ያልኩት። አማራት ምንድን ነው ያልኩት? እስቲ ንገር ምንድን ያልኩት? እና ተናገር ሙሉ በሙሉ ተጠርጣሪው እሱ ነበረ። ዛሬ ደግሞ መረጃዎች እየወጡ ነው። መቶ በመቶ ገዳዩ እሱና እናቱ ናቸው። እህቱም እሷን በጣም ትጠላታለች። እሱም በጣም አቢዩዝ ያደርጋታል። አንድ ላይ ሆነ ነው ይችን ሊሲት አድርገው ይገደለዋል። ከዛ ወረወሯል። ከዛ ወረወሯል። ከሞተች በኋላ ወረወሯት። ድምፅ የለም ጓይላል። ከዛ ይቆማል እንጂ ያልሞተ ሰው ሲወረወር ድምፅ አለ። እራስ አንተነ የገደልካት፣ አንተነ የገደልካት፣ አንተነ የገደልካት። አንዱ ዓለም ገላሃታል። አታስመስል መተ ለማልቀስ። የሚያሳዝነው ነገር ሬሷን እንኳን ለሬሳ ሳጥን ገንዘብ አልነበረም። ገንዘብ አልነበረ ለሬሳ ሳጥን ገንዘብ አልነበረም። ሬሷ ለሁለት ለሶስት ሰዓት ያለንትን ነው የተቀመጠው። እጅግ የሚያሳዝን ነገር ነው በእውነትም ይህ ፎቶ የለቀቀው አካል ማን ነው? ለምንስ ፍርድ ቤት መጥቶ ምስክርነቱን ሊሰጥ አልፈለገም? የሚሉት ሀሳብ በእውነትም ይህ ፎቶ የለቀቀው አካል ማነው? ለምንስ ፍርድ ቤት መጥቶ ምስክርነቱን ሊሰጥ አልፈለገም? የሚሉት ሀሳቦች እስካሁን ግልጽ ያልሆኑ ጉዳይ ሲሆኑ ከላይ የተገለጸውን ማስረጃ ጋር በመደመር ከላይ ከተገለጸው ማስረጃ ጋር በመደመር በወንጀል መርማሪ ቡድኖች ሳይቀር ይህ ነገር የግድያ ወንጀል ነው ያስባለ አዲስ ነገር መታየቱ ደግሞ ይህን ጉዳይ ይበልጥ አስደንጋጭ አድርጎታል። ጉዳዩ እንዲህ ነው። የፖሊስ የወንጀል ምርመራ ቡድኑ ከቀነኒ አዱኛ ህልፈተ ሕይወት በኋላ ወደ አርቲስቱ መኖሪያ ቤት በመሄድ የምርመራ ስራውን የሰራ ሲሆን በምርመራው ወቅት ከቤቱ አንደኛ ፎቅ ወለል ላይ በኪችን ወይንም በምግብ ማብስያ ክፍሉ ምንጣፍ ስር የተገኘው የደም ምልክት ምርመራ ቡድኑ ምናልባትም ሟች የግድያ ወንጀል ከተፈጸመባት በኋላ በኪችን ቤቱ ምንጣፍ ተጠቅልላ ወደ ታች ተጥላ ሊሆን ይችላል እያሉ መደመጣቸው ተሰምቷል። ይህ መረጃ የተገኘው ከቴሌግራም የጽሑፍ መልእክት ላይ ከተነሳ እስክሪቻ ሲሆን፣ ጽሑፉን ቃል በቃል ስናነበው እንዲህ ይላል። ገና ዛሬ ነው ፖሊስ ምርመራ የጀመሩት ቤቱን አንደኛ ፎቅ ወለል ላይ በኪችኑ ምንጣፍ በኩል ደም አለ። በዚህ ጠቅልሎ ነው የወረወራት እያሉ ነው። ሰራተኛዋንም እህቱንም አስሯቸው ነበር። ሙሉ ሳምንቱ ቤቱ ክፍት ነበር። እናም የእሱ ቤተሰቦች እዛ ቤት ውስጥ ለቅሶ ተቀምጠው ነበር። ጎረቤት ጭምር ለቅሶ እየደረሱ ነበር የሚል ጽሑፍ ነው። በዚህ መረጃ ምክንያት አብዛኛው ሰው ሟች ራሷን ነቅታለች የሚለውን ሐሳብ ለመቀበል አዳጋች ሆኖ አግኝቶታል። እውነት ለመናገር በጣም እኔ ራሴ እንቅልፍ አጥቼ ነው ያደርጉት። ከምንም በላይ እውነት ለመናገር የሚሰራ የሚያመርት የሚፈጥር ሰው ባጭር ሲቀጭ በጣም ነው የማዝነው። እና እንግዲህ የዚችን አበባ የሆነችን ነፍስ እግዚአብሔር አምላክ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 ሟችን ራሷን እንድታጠፋ ገፋፍቷት ከሆነ እና በወንጀል ድርጊቱ ውጤት እሱ ተጠቃሚ የሚሆን ከሆነ ፍርድ ቤቱ ግምገማ በማድረግ በአርቲስቱ ላይ ከዕድሜ ልክ እስራት እስከ ሞት የሚያደርስ ቅጣት ሊቀጣው እንደሚችል በሀገሪቱ የወንጀል መቅጫ ሕግ በአንቀጽ አምስት ከቁጥር አርባ አንድ ጀምሮ የተጻፈ ነገር ነው። ከዚህ ውጪ ግን ሟች በጋብቻ ግንኙነታቸው በሚገጥማት በደል ምክንያት ያለትዳር አጋሯ ዕውቅና በራሷ ተነሳስታ ራሷን ለማጥፋት በመወሰን ይህን ድርጊት ፈጽመው ከሆነ ግን ፍርድ ቤቱ በባለቤቷ ላይ ምንም አይነት ቅጣት እንደማይጥልበትም እንዲሁ በወንጀል ህጉ የተጠቀሰ ጉዳይ ነው። ፖሊስ ምርመራውን በማድረግ የፎረንሲክ ውጤት መቼ እንደሚደርስ እና ስለ ጉዳዩ መቼ ምላሽ እንደሚሰጥ የተናገረው ነገር ባይኖርም በጉዳዩ ዙሪያ ይህን የመሳሰሉ አዳዲስ መረጃዎች እየወጡ እንዳሉ ለማሳወቅ ስንል ይህን ፕሮግራም አሰናጠን፣ ወደ እናንተ አደረስን። በሌላ አዲስ መረጃ እስከምንገናኝ ድረስ ሰላም ሁኑ።